ንግስና ሁሉ በእጁ የሆነው አላህ ችሮታው ሰፋ ይላል። እርሱ ማለት በሁሉ ነገር ላይ ቻይ ነው። አለዚህ የከለቀል መውታ አላህ ማለት ሞትን የፈጠረው ነው። ወልሀያታ ህይወትንም የፈጠረው ለምን ሊየብሉወኩም ሊፈትናችሁ። ምንድን ነው ፈተናው? አዩኮም አህሰኑ አመላ፣ ከእናንተ መካከል ማንኛችሁ እጅግ ያማረ ምርጥ ስራ ይሰራል የሚለውን ለመለየት አንዱ እየተፈትን ያለነው በሰራ ነው። በሌላ የቁርአን አያ ላይ አላህ ሱብሓነሁ ወተዓላ ቁሊ እመሉ ፈሰይረ ላሁ አመለኩም ረሱሉሁ ወልሙእሚኑን በሉ ስሩ በላቸው ስሩ አላህ ስራችሁን ያያል መልክተኛውም ያያል ሙእሚኖችም ያያሉ ይለናል። ስለዚህ አላህ እንድንሰራና እና ስንሰራ እንድንታይ ይፈልጋል። ዛሬ ወደ እናንተ የመጣሁት የኦሮሚያ ክልላዊ መንግስት እስልምና ጉዳዮች ወይም መጅሊስ ሰሞኑን እስካሁን ከነበርኩበት አካሄድ በተወሰነ መልኩ በማሻሻል የተሻለ አሻራ የማስቀመጥ እንቅስቃሴ ውስጥ መግባት አለብኝ በሚል አሁን አዲስ ቅርብ ጊዜ የተመረጡ የመጅሊስ አመራሮች ባለፉት ሀያ ዘጠኝና ሰላሳ ዓመት አካባቢ የኦሮሚያ እስልምና ጉዳዮች፣ በአጠቃላይ የክልል እስልምና ጉዳዮች ከተመሰረቱ ጀምሮ የመጅሊሱ የነበረው አንዲት አነስ ያለች የሆነች ቢሮ ውስጥ ነው ለአመታት የኖሩ። ከዚህ ወጥተን ራሳችንን ችለን ህዝባችንን የሚመስል ዲናችንንም የበለጠ መካደም በሚያስችለን ሁኔታና ነባራዊ ሁኔታ ላይ መገኘት አለብን በሚል የራሳችንን ህንፃ ገዝተን ሙስሊሙን ማህበረሰብ በሚመጥን መልኩ አገልግሎት መስጠት እንድንችል ይህንን የማድረግ ስራ ያስፈልጋል በሚል በተመረጡ በአጭር ዋራቶች ውስጥ ብዙ ሪፎርም እያካሄዱ ያሉ አመራሮች አንደኛው ለኔም ለናንተም ለእያንዳንዳችን ያቀረቡት ጥሪ በዚህ የኸይር ስራ ላይ ተባብረን መሰረት አስቀምጠን ወደሚቀጥለው ስራችን መሄድ አለብን የሚል ኢኒሽቲቭ ወስደው በአዲስ አበባ ከተማ ላይ እስካሁን ካለው የሆነች ፍሎር ላይ ከተንጠለጠለው ስታዲየም ጋር ካለው ቢሮ ወተን የተሻለ ሙስሊሙን የሚመጥን ስራ መስራት አለብን በሚል የተለያየ ጥረት ሲያደርጉ ቆይቷል። ከነዚያ ጥረቶች መሃል አንደኛው ይህንን አላማ የማሳካትን በዚሁ መነሻነት ከረመዳን አስራ አምስት አንስቶ በተለያዩ ኦንላይን ፕላትፎርሞች በአዳራሽ በሚደረግ ፕሮግራም እና በተለያየ ክፍለ ሀገር የሚሆን ሀገሮች ያሉ ወገኖቻችን ይህንን ከስከዛሬው በተሻለ መልኩ ስራ ለመስራት የጀመርነውን እንቅስቃሴ ከጎናችን ሆነው በዚህ ኸይር ስራ ሙስሊሙን በሚመጥን ነባራዊ ሁኔታ ዲንን መካደም እንድንችል ህዝቡን ማገልገል እንድንችል የዳዋ ሂደትን ማስፋፋት እንድንችል አግዙን ከጎናችን ሆኑ በሚል ለእኔም ለእናንተም ለእያንዳንዳችን ጥሪ አቅርበው በዚህ ጥሪ መሰረት እኔም እንደ አንድ ግለሰብ እናንተም እንደ አንድ ሙስሊም በያላችሁበት ሁላችንም በዚህ የኸይር ስራ ተባባሪ የሆንን ከጎናቸው የሆነን ስኬታማ እንዲሆኑ ማገዝ ይገባናል እላለሁ። በዚህ ጥሪ መሰረት በሚደረጉ የተለያዩ ኸይር ስራዎች እንደምንሳተፈው ብቻ ሳይሆን በሌሎች ሁኔታዎች ላይ እንደምንደክመው ብቻ ሳይሆን የአንድ ክልል እስልምና ጉዳዮች እስከዛሬ ከተለመደው ወጣ ብሎ የተለያየ ሪፎርሞችን በሶስት ወራቶች ውስጥ ብዙ ስራዎችን ለመስራት እየሞከሩ እንደሆነ እያየን ነው። ከተመረጡ አሁን ደግሞ ትላልቅ ሌሎች ኢኒሽቲቮችንም ወስደው እየሄዱ ነው። በዚሁ መሰረት ከጎናችን ሁሉ ብለው ጥሪ አቅርበዋል። መጅሊስ ማህበረሰቡን እንዲካድም፣ በትክክል እንዲወክል፣ በትክክል አላማውን ተረድቶ ቁም ነገር ያለው ስራ እንዲሰራ እንደምንፈልገው ሁሉ ይህንን አላማውን ማሳካት እንዲችል ከጎን የሆኑ አግዘኝ አግዙኝ ብሎ በሚጠራን ሰዓት ላይ ከጎኑ ሆነን አግዘን፣ ከዛ በኋላ ቅሬታም ይሁን ወቀሳም ይሁን ትችትም ቢኖረን ሚናችንን እየተወጣ እነሱ ሚናቸውን እንዲወጡ የማድረግ ስራ ላይ ተባባሪ መሆን አለብን፣ እያልኩኝ በዚህ በተደረገው ጥሪ ላይ ያንዳንዳችን ሚናችንን መወጣት እንድንችል አላህ ስብሃነሁ ወተዓላ በሰጠን ሁሉ ከጎናቸው ልንቁም ይገባል እላለሁ። አላህ ስብሃነሁ ወተዓላ ለኢንሸከርቱም ለአዚ ደነኩም ይላል። ካመሰገናችሁኝ እጨምርላቸዋለው ይላል። በስልምና ውስጥ ሹክርና ሀምድ የሚባሉ ሁለት ከመስጋና ጋር የተያዙ ቃላቶች አሉ። ሀምድ የምንለው በምላሳችን የምናመሰግነው ብቻ ሲሆን ሹክር የምንለው በዚህ የቁርአን አንቀጽ ላይ የመጣው ለእን ብሎ የመጣው ግን ምላስ ብቻ አይደለም። ከምላስ ባሻገር የገንዘብ ከሆነ ገንዘብ ሰደቃ በመስጠት እውቀት አላህ ከሰጠን ከእውቀታችን በመስጠት እውቀት እንዲጨምረልን ሀብት ከሰጠን ከሀብታችን በመስጠት ነው ምስጋናውን የምናረጋግጠው። ሽክርን የምንሰራው በዛ መልኩ ነው እና ያኔ ነው የሚጨመረልን ማለት ነው። ይህንን ተረድተን ለዚህ ለቀረበው ጥሪ እያንዳንዳችን እንድንሳተፍ ጥሪ ያደርጋል። በተለይ ደግሞ ይህን መልእክት የሰማችሁ ያያችሁ፣ በተለያየ አቅጣጫ የዚህ መልእክት እናንተ ጋር የደረሰው ወገኖቻችን ባላችሁ ነገር ሁሉ የሶሻል ሚዲያ ተከታይ ብዛት ይሁን በአክቲቪዝም አቅም ይሁን ባለን ስልጣን ይሁን በሁሉም ባለንበት ቦታ አላህ እንዲጨምርልን ከፈለግን በተግባር ማመስገንን በመስራት በማረጋገጥ አላህ አያችኋለሁ እንዳለው እየታየን ነው። ያንን ተረድተን ማገዝና ከጎናቸው መቆም አለብን ይላለው። ስለሰማችሁኝ አመሰግናለሁ። በጋራ ሆነን ቁም ነገር እንስራ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።